ሰላም ጤና ይስጥልኝ። እንደምንቆያችሁ ምርጥ ያሹ ቪስ ቤተሰቦች በዛሬ ቪዲዮአችን እንግዲህ በዋነኝነት ከእንስሳት ተዋጽኦ ውጭ ያሉ የፕሮቲን ሶርሶችን ወይም የፕሮቲን ምንጮችን እንዴት አድርጋችሁ መጠቀም እንደሚገባችሁ ና ከእነዚህ ምግቦች እንግዲህ የተሻለውን እና ማክሲመም ወይም ከፍተኛ ጥቅማቸውን እንዴት መጠቀም እንደምትችሉ የማሳያችሁ ይሆናል። ለማንኛውም ከኔ ጋር አብራችሁ ስትቆዩ እንግዲህ ቪዲዮውን ላይክ በማድረግ እንድትጀምሩ በትትና እጠይቃችኋለሁ። ያም ደግሞ ሀሳብ አስተያየት ካላችሁ በኮሜንት ብታስቀምጡልኝ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ብታደርጉ እጅግ በጣም ደስተኛ እሆናለሁ ማለት ነው። ለማንኛውም እንግዲህ ከቪዲዮዋችን ጅማሬ እስከ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኩኝ። መልካም ጊዜ ይሁንላችሁ። ፒስ እንግዲህ አንድ የጡንቻ ገንቢ በዋነኝነት ጡንቻውን በከፍተኛ ሁኔታ መገንባት የሚፈልግ ከሆነ የፕሮቲን ምግቦችን መመገብ አለበት። እንግዲህ እነዚህ የፕሮቲን ምግቦች እንግዲህ በዋነኝነት ለምንድን ነው የሚጠቅሙት? ለጡንቻ የፕሮቲን ግንባታ በቀጥታ የሚውሉ ናቸው ወይም ደግሞ ተሳታፊ የሚሆኑ ናቸው። ምን አለፋችሁ አንድ ሰው በቂ የሆነ የፕሮቲን ምግብ የማይመገብ ከሆነ የፕሮቲን ምንጭ የማያገኝ ከሆነ ጡንቻው የማደግ ሁኔታው በጣም ዝቅተኛ ይሆናል። ይህንን የተሟላ ፕሮቲን ወይም ደግሞ ጥሩ ፕሮቲን ለማግኘት ደግሞ ሰዎች የተለያዩ መንገዶችን ሲጠቀሙ ትመለከታላችሁ። ለምሳሌ እንቁላል ይመገባሉ፣ ቺክን ይመገባሉ፣ ስጋ ይመገባሉ፣ ወተት ይጠጣሉ፣ እርጎ አይብ ሊጠቀሙ ይችላሉ። አንዳንዶች ይሄም አልበቃንም ሲሉ እንግዲህ ወደ የተለያዩ ሰፕሊመንቴሽኖች ሊሄዱ ይችላሉ። እንግዲህ እነዚህ ነገሮች እንዳሉ ሆነው አንዳንድ ጊዜ በሃይማኖታዊ ግዴታዎች ሊሆን ይችላል በጾም ምክንያት ወይም ደግሞ በተለያዩ ኮንዲሽኖች በተለያዩ ሁኔታዎች የእንስሳት ተዋጽኦን ላትመገቡ ትችላላችሁ ኢቨን ኢኮኖሚካሊ ምክንያቱም በእኛ ሀገር ነባራዊ ሁኔታ የእንስሳት ተዋጽኦዎች በአንጻራዊነት ውድ ናቸው ስለዚህ የእንስሳት ተዋጽኦዎችን ከማድረግ ይልቅ የእጽዋት ተዋጽኦዎችን ለመጠቀም ብትፈልጉ እንዴት መጠቀም አለባችሁ እንደሚለውን ለማመልከት ልሞክር እንግዲህ ይህንን ለመጠቀም ስናስብ በጣም ጥንቃቄ ማድረግ ያስፈልገናል። ለምን ይህን አልኳችሁ መሰላችሁ? አንዳንድ ጊዜ ምግቦች ስለሆኑ ብቻ ወይም ደግሞ በውስጣቸው ፕሮቲን ይዘዋል ስለተባሉ ብቻ ቀጥታ ለጡንቻ ግንባታ ይውላሉ ማለት አይደለም። ለምን ካላችሁኝ፣ ፕሮቲን ስለምንድን ነው የምታወራው? ፕሮቲን እያል ካረለ ምናምን ካላችሁኝ፣ አዎ፣ ከዚህ በፊትም ቪዲዮ ሰርቼ የላችሁ ነበረ። ግን ፕሮቲን ማለት ሁሉም ፕሮቲን ፕሮቲን አይደለም ነው ዋናው ጨዋታ። ምን ማለት መሰላችሁ፣ አንድ ሰው ካሉ አሚኖ አሲዶች መካከል አሚኖ አሲዶችን ግልጽ ለማድረግ ፕሮቲኖች የሚሰሩባቸው ቢውልዲንግ ብሎኮች ወይም ደግሞ መስሪያ መሳሪያዎች ናቸው። እነዚህ አሚኖ አሲዶች እየተቀጣጠሉ እየተቀጣጠሉ ነው ፕሮቲን የምንለውን ነገር የሚሰሩት። ስለዚህ እንግዲህ አንድ ሰው የተሟላ ፕሮቲን መመገብ ካለበት የሚያስፈልጉት በዋነኝነት ዘጠኝ የፕሮቲን አይነቶች አሉ። እነዚህን ምን እንላቸዋለን? ኢሴንሽል አሚኖ አሲድ እንላቸዋለን። ከዚህ ውጭ ያሉት የአሚኖ አሲዶች አይነቶች እንግዲህ ሰውነታችን ያን ያህል የማይፈልጋቸው ወይም ደግሞ በራሱ የሚያመርታቸው ናቸው። ከምግቦችም ያን ያህል አናገኛቸውም። ስለዚህ ሰውነታችን በራሱ ያመርተዋል። ሰው ከኛ የሚጠበቀው ዘጠኙን አሚኖ አሲዶችን የያዙ ምግቦችን ፈልጎ ለሰውነታችን መስጠት ነው ማለት ነው። እንግዲህ ይህንን ስንሰጥ አንድ ምግብ በጣም ምርጥ ፕሮቲን ሊይዝ ይችላል ግን ከዘጠኝ ውስጥ አንዱን ወይም ሁለቱን ወይም ሶስቱን በከፍተኛ ሁኔታ የሚያጎል ከሆነ ትርጉም አይኖረውም ማለት ነው። ይሄ መጀመሪያው ነው። ፕሮቲን የያዘ ምግብ ሁላ ፕሮቲን አይደለም እምላችሁ። ሁለተኛ ደግሞ ከነዚህ ከዘጠኝ ውስጥ ደግሞ በጣም የምንፈልጋቸው አሉ። በጣም ዘጠኙንም እንፈልጋለን፣ ግን ደግሞ በጣም የምንፈልጋቸው ደግሞ ሶስት የፕሮቲን አይነቶች አሉ እነዚህ ሶስት የፕሮቲን አይነቶች BCAA እንላቸዋለን ወይም ብራንችድ ቼይን አሚኖ አሲድ በባህሪያቸው እርስ በርስ የተቀጣጠሉ ስለሆኑ ማለት ነው። እነዚህ ሶስቱ ብራንችድ ቼይን አሚኖ አሲድ የምንላቸው ማንማን ናቸው ካላችሁኝ፣ ጀስት ቫሊን፣ ሉሲን እና አይዞሉሲን እነዚህ፣ በቀጥታ የጡንቻ ግንባታ ላይ አስተዋጽኦ አላቸው። ሌሎቹ የላቸውም እያልኳቸው አይደለም። ለምሳሌ እንደነ ላይዚን፣ አርጂኒን እነዚህ በጣም ለጡንቻ ግንባታ ላይ በጣም ይጠቅማሉ። ስለዚህ ዘጠኙንም ማግኘት የተሻለ ነው፣ ግን ከዘጠኙም ደግሞ እነዚህ ጎላ ብለው ያሉባቸው ምግቦች ደግሞ በጣም ቤስት ናቸው። ስለዚህ አሁን ወደ እንስሳት ተዋጽኦ ሁልጊዜ ትኩረት የምናደርገው ለምንድን ነው እነዚህ ዘጠኙንም ኢሴንሻል አሚኖ አሲዶች ባላንስድ በሆነ መልኩ ወይም በተመጣጠነ መልኩ ለሰውነታችን ይሰጣሉ። ከነዚህ ውስጥ ደግሞ ለምሳሌ እንደ እንቁላል አይነቶቹ ደግሞ እነዚህ ሶስቱ ብራንችድ ቼን አሚኖ አሲዶች ላይ ደግሞ በጣም ምርጥ ናቸው። እንደ ሆይ ፕሮቲን አይነቶቹ ደግሞ በቀላሉ ሰውነታችን ውስጥ የሚቀላቀሉ የፕሮቲን አይነቶች ናቸው። አያችሁ አይደለ? ስለዚህ ቤስት የሚያደርጋቸው የእንስሳት ተዋጽኦን ይሄ ነው። ለምሳሌ እርጎና አይብ ደግሞ ኬዚን የሚባለው የፕሮቲን አይነት ላይ በጣም ቤስት ናቸው። ይሄ ማለት ስሎ ዳይጀስቲቭ ናቸው። ማታ ማታ ስንተኛ፣ ቀስ ያለ ሰውነታችን ውስጥ እንዲገባ ያደርገዋል እና እነዚህም ተመራጭ የሚያደርጋቸው በዚህ ምክንያት ነው። ኦኬ ታዲያ ለምንድን ነው የእጽዋት ተዋጽዎች ተመራጭ ያልሆኑት? ካልኩኝ ከነዚህ ከዘጠኙ ኤሴንሻል አሚኖ አሲዶች ውስጥ አንዱን ወይም ሁለቱን ሊያጎሉ ስለሚችሉ ነው። እርግጥ ሁሉንም ያሟሉ አሉ። ለምሳሌ ኪኖዋ፣ ኪኖዋ የሚባለው እኛ ሀገር ይኑር አይኑር አላቅም። የሆነ ጊዜ ላይ ተመልክቼው ነበር። አሁን ግን ያለ አይመስለኝም። አይ ዶንት ኖው ቼክ አድርጉት። ኪኖዋ ዘጠኙንም ባላንስድ ሆኖ የሚገኝበት ነው። ሌላ አማራንተስ፣ አማራንተስ ላይ ቲክቶክ ላይ ቪዲዮ ሰርቼላችሁ ነበረ። እነዚያውን ዘጠኙን ኢሴንሻል አሚኖ አሲድ ይይዛል። ለምሳሌ የዱባ ፍሬ ዘጠኙን ይይዛል፣ ግን አንዷ ትንሽ ታንሳለች። ላይዚን በተወሰነ መጠን ያነሰ ነው ያለው እና ከእነዚህ ውጭ ለምሳሌ ባቄላ፣ ሽሮ፣ አደንጓሬ፣ ቦሎቄ፣ ምስር፣ ሌላ ለምሳሌ ዱቤ ሊሆን ይችላል፣ ለውዝ እንደ ብሮኮሊ አይነቶቹ ኢቭን ኦውት ሚል በሶ፣ እነዚህ ጀስት ፕሮቲን አላቸው። በጣም ምርጥ የፕሮቲን ምንጭ ናቸው፣ ግን ምንድን ናቸው የተሟሉ ፕሮቲን አይደሉ። ያ ማለት የተወሰነ ክፍተት አለባቸው። ምናልባት እጽዋት ላይ ያው አልጌ ስለሆነ እንደ እጽዋት እንለዋለን፣ ባዮሎጂ ተማሪዎች፣ አልጌ ላይ ለምሳሌ ስፓይሩሊና ከተሟሉ የፕሮቲን ሶርሶች ውስጥ ልንከተው እንችላለን ግን ያልተሟሉትን ማሟላት ደግሞ መቻል አለብን። ይሄንን ደግሞ ለማድረግ የእጽዋት ተዋጽኦዎች ምን ይፈልጋሉ? ኮምቢኔሽን። ስለዚህ የእጽዋት ተዋጽኦዎችን መጠቀም ከፈለጋችሁ፣ እነዚህን ምግቦች መመገብ ከፈለጋችሁ ምን ማድረግ አለባችሁ? ኮምባይን ማድረግ አለባችሁ። ይሄ ማለት አንዱን የእጽዋት ተዋጽኦ ከአንደኛው ጋር ኮምባይን ስታደርጉት፣ አንደኛው የጎደለውን አንደኛው ስለሚሞላ ለምሳሌ ጀስት ለምሳሌ እንደ ባቄላ አይነቶቹ ወይም እንደ ምስር አይነቶቹ የሚጎላቸው የፕሮቲን አይነት አለ፣ ኤሴንሻል አሚኖ አሲድ። በአንጻሩ ደግሞ ዱባ ደግሞ ሚያን ሰው ደግሞ አለ። ሁለቱን ኮምባይን ስታረጓቸው እነዚህ ከፍተኛ ላይዚን አላቸው። ዱባ ደግሞ ላይዚን እጥረት አለበት የዱባ ፍሬ። ስለዚህ ያንን ምን ያደርግላቸዋል? ይሞላላቸዋል ማለት ነው። ለምሳሌ ሽሮ አርጂኒን በጣም አነስተኛ ነው። ሉሲን ትንሽ አነስ ያለ ነው። ሽሮ በምስር ስታደርጉት ወይም ደግሞ ሽሮ አድርጋችሁ እዚህ ጋር ምስር አድርጋችሁ እዚህ ጋር ደግሞ ቅንጬ ብትጨምሩበት ደግሞ ደሞስት ኮምፕሊትድ እየሆነ ይሄዳል ማለት ነው። ሶ ሁልጊዜ ጊዜ ምን ያህል ግራም ፕሮቲን ነው መመገብ ያለብኝ ወይም ምን ያህል ግራም ፕሮቲን ተመገብኩ የሚለው ብቻ አይደለም ማለት ነው። ዘጠኙንም ኢሴንሻል አሚኖ አሲድ ሰውነት አግኝቷል ወይስ አላገኘም የሚለውን በደንብ ፎከስ አድርጎ ማየት ያስፈልጋል። ከዚህ ውጭ ደግሞ ከዘጠኙ ኢሴንሻል አሚኖ አሲዶች ደግሞ ቤስት የሚባሉትን ሶስቱን ደግሞ የተሻለ የያዘው ምግብ የትኛው ነው የሚለውን ማየት ያስፈልጋል ማለት ነው። ቪዲዮ እየሄደ እንግዲህ እነዚህን ኮምቢኔሽን በተወሰነ መልኩ እዚህ ጋር አስቀምጥላቸዋለሁ። ከዛ በተጨማሪ ደግሞ እነዚህ ጥራጥሬዎች ዘጠኙን ለማሟላት ምን ያህል እንደሚጎላቸው ከዘጠኙ አንፃር? ቤስት የሆኑበትንም ነገር ቪዲዮ ላይ አያይዝላችኋሉ ማለት ነው። እንግዲህ እስከዚህ ድረስ ቆይታችኋል፣ እስከዚህ ድረስ አይታችኋል ማለት ይሄ ቤት ለእናንተ በጣም ጠቅሟችኋል፣ ያስፈልጋል ማለት ነው። ስለዚህ አደራ፣ ይህን ቪዲዮ ሼር ማድረግ ለሌሎች ማጋራት፣ ሀሳብ አስተያየታችሁን ማካፈል አትርሱ። ሰብስክራይብ ማድረግ አትርሱ። መልካም ጊዜ ይሆንላችሁ። ባባይ